የቆንጅት ቱብ ተከታታይ ዛሬ ደግሞ አይናችሁ ስር ለተቋቋረ አይናችሁ ስር ላበጠ ፍቱ የሆነ ክሬም ይላችሁ መጥቻለሁ። እንደዚህ እንደምታዩት ራሱ በጣም የሚያምር ክሬም በሁለት አይነት ይላችሁ መጥቻለሁ። እንደዚህ እንደምታዩት ማለት ነው። ወደ አሰራሩ እንከነረጋችሁ ወደ አሰራሩ እንግባ። በጣም ነው የምትወዱት። ተቋቁሩን ነገር የሚያስወግድ ይህ በተለይ ፊታችሁ ስር የሚያባብ ጥቋቁሩን ነገር ሙልጭ አድርጎ የሚያጠፋላችሁ ምርጥ የሆነ ክሬም ነው ይዤላችሁ የመጣሁት። ዳሩ ላይክ እያረጋችሁ ሰላም ሰላም ውድ የቆዩት ዩቱብ ተከታታዊ ዛሬም ደግሞ በአዲስ ነገር ተዘናንተናል ማለት ነው። ዛሬ ይዤላችሁ የመጣሁት በፊታችን ስር ጥቋቁር ነገሮች ለሚወጡት ፍቱህ የሆነ በቤታችን ውስጥ የምናዘጋጀው ክሬም ነው ይዤላችሁ የመጣሁት ማለት ነው። እንደዚህ ለመስታወት እንግዲህ ኪያራችን አንድ በቂ ነው። በደንብ አድርገን ማጠብ ይጠበቅብናል። ይህንን በደንብ አድርገን እንደዚህ ካጠብን በኋላ ውሃ እንዳይኖረው በሶፍት እናደርጋለን ማለት ነው። ምርጥ የሆነ ክሬም ነው የምንሰራው። የጥቋቁር ነገሮችን ያጠፋል። አይናችን ስር በተለይ ለሚያባብጥ በጣም ምርጥ ፍቱ የሆነ ክሬም ነው የምናዘጋጀው ማለት ነው። እዚህ ጋር እንደምታዩት አጥቤ አድርገዋለች። በመቀጠል ምንድን ምንድነው የምናረገው እንፈገፍቀዋለን ማለት ነው። ውሃውን የምንጠቀመው። ስለዚህ በደንብ አድርገን እንፈገፍገዋለን። ቤተሰቦቼ ቤተሰቦች በዚህኛው ጋር ነው የፈቀፈቁት በቀጫጭኑ ጋር ማለት ነው። በደንብ አድርጋችሁ እንደዚህ ከፈቀፈቃችሁት በኋላ በማጥበያ ወይም ደግሞ በጨርቅ ወይም በጨርቅ ወይም ደግሞ በማጥበያ ታደርጉትና በደንብ አድርጋችሁ ውሃውን ትወስዳላችሁ ማለት ነው። በጣም ብዙ ጥቅም ነው ያለው። በተለይ በተለይ ደግሞ እንደነገርኳችሁ አይናችን ስር ለሚያባብጥ በጣም ፍቱ የሆነ ማክስ ነው ክሬም ነው። እና ይሄኛውን ደግሞ የምናጠለውን ለፊታችን እንደ ስትራፕ እንድንጠቀምበት ምርጥ የሆነ የፊት ስትራፕ አሳያችኋለሁ ማለት ነው። እና ፊታችን ላይ ምንም አይነት ጥቋቁ ነገር እንዳይኖር ይረዳናል። ለእጃችን፣ ለፊታችን በጣም በጣም ፍቱ የሆነ ነው ማለት ነው። እና ይኸውላችሁ፣ እንደዚህ እንደምታዩት አጥልዬው ጨርሻ ማለት ነው። እዚህ ጋር ደግሞ ያጠለምለ እዚህ ጋር በመቀጠል ምንድን ነው የምናደርገው? ሬት ነው የምንጠቀመው። እናተ ፍሬሹ ካላችሁ ፍሬሹ መጠቀም ትችላላችሁ ማለት ነው። እንጠቀመው የተገዛው ማለት ነው። እና በጣም በጣም አሪ ማዳትንም ለማጥፋት ተቋቁሮች ነገሮችን ተፊታችን ላይ ለማጥፋት ለብዙ ነገር ሊጠቅመናል ማለት ነው። ይህንን ካለ በደንብ አድርገን እንመቷለን። ክሬም እስኪሰጠን ድረስ በደንብ አድርገን እንመቷለን። ከፈለግን በማንኪያ ከፈለግን ደግሞ በማሽን መንሳት እንችላለን። ግን በማንኪያ ራሱ እራሱን ክሬም ይሰጣል ማለት ነው።

ህብላችሁ በመቀጠል የወይራ ዘይት እና ትንሽዬ ባልዜን ተጠቀሙ። ያለው ትንሽዬ ባልዜ የወይራ ዘይት ለደረቀው ቆዳ በጣም በጣም አሳኝ ነው። ይህን በመቀጠል እንዳልኳችሁ ይህን በደንብ አድርገን

ማር ለደረቀ ቆዳ እንደዚህ ጥቋቁሮቹ ጠፍተው እንኳን ቆዳችን ላይ የቆዩትን የማጥፋት ባህር ያለው እና ይህንን አንድ ማንኪያ እንጠቀማለን። ማር ከሌለን ደግሞ ስኳርን መጠቀም እንችላለን ማለት ነው። በመቀጠል ደግሞ ቡና ነው የምንጠቀመው። ቡና እንደሚታቁት ለፊት፣ ለጸጉር በጣም በጣም አሪፍና ወሳኝ ነው። አንድ ማንኪያ የሚሆን እንጠቀማለን ማለት ነው። ይሄኛውን ቀድመን ፊታችንን በሳሙና ከታጠብን በኋላ ይህንን እንጠቀምና ከዛም በመቀጠል ቀጣዩን እንጠቀማለን ማለት ነው። ይህንን እንደዚህ አድርገን በደንብ አድርገን ማዋሃድ ይጠበቅብናል። ማሩንም ቡናውንም በደንብ አድርገን እናዋህደዋለን ማለት ነው። ይህንንም በእቃ ውስጥ አድርገን ፍሪጅ በማስቀመጥ መጠቀም እንችላለን ማለት ነው። ውድ ቤተሰቦቼ በጣም የምትወዱት በጣም አሪፍ ነው። ቆዳችሁ ያማረ የልጅነታችሁን ቆዳ ጠብቆ እንዲቀመጥ ከፈለጋችሁ እንደዚህ በቤታችን ውስጥ ምርጥ ምርጥ ነገሮችን ሰርተን ምርጥ ምርጥ ክሬሞቹን ምርጥ ምርጥ ማስ እየሰራን መጠቀም እንችላለን ማለት ነው ስለዚህ ምናደርጋለን አሁን ምንም አይነት ውሃ በሌለው አድርጋችሁ አጥባችሁ እዚህ ውስጥ ትጨምራላችሁ ማለት ነው እቃችሁ ውስጥ ትጨምራላችሁ የምትጠቀሙበት ክዳን ያለው እቃ መሆን አለበት ይሄንን እንደዚህ አድርጋችሁ ፍሪጃችሁ አድርጋችሁ ስታወጡ ቅዝቃዜው ራሱ በጣም በጣም ነው ደስ የሚለው። እንደምታዩት እንደዚህ አድርጌዋለሁ፣ አያችሁት። በመቀጠል ደግሞ ቅድም ላይ ያዘጋጀነውን ቀጣይቃችን ውስጥ ጨምረን እሱንም ግድ እናድርገን ፍሪጅ እናደርጋለን። ተቀዘቀዘ በኋላ እንጠቀማለን ማለት ነው። ውድ ቤተሰቦቼ በጣም ነው የምትወዱት። በጣም አሪፍ ነው፣ ምርጥ ነው፣ ተጠቀሙበት። አያችሁት እንዴት ደስ እንደሚል ይታያል ብዬ ተስፋ አደርጋለሁኝ። በጣም በጣም ትወዱታላችሁ። ውድ ቤተሰቦቼ ተጠቀሙበት እላችኋለሁ። የሁላችሁ እንግዲህ ይህም ሁለቱንም ፍሪ በተለይ ደግሞ ፍሪጅ አድርጋችሁ አውጥታችሁ ስትጠቀሙት ቅዝቃዜው እና ምንድን ነው የምታረጉት? ፊታችሁን ከታጠባችሁ በኋላ ይህንን ትጠቀማላችሁ። ይህንን ከተጠቀማችሁ በኋላ ፊታችሁን በውሃ ትለቃለቁ እና በመቀጠል ይህንን ትጠቀማላችሁ። ይህንን ተጠቅማችሁ አንድ አስራ አምስት ደቂቃ ቆያችሁ በኋላ በውሃ ብቻ ነው የምትለቃለቁት እና አይናችሁ ስር በደንብ ማሸት አይጠበቅባችሁም። ቆዳችሁን ግንፊታችሁን በደንብ አድርጋችሁ ማሳጅ በዚህ በእንትናችን ማሳጅ እያደረግን እንጠቀማለን ማለት ነው፣ ውድ ቤተሰቦቼ እና በጣም በጣም ፈጣን ለውጥ ነው የምታገኙበት። ለእጃችሁም እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደዚህ አይነት ጠባሳዎቹን የማጥፋት ትልቅ ሚና ይጫወታል ማለት ነው። እንደዚህ አይነት ሲቀርባችሁ ያጠፋላችኋል። በመቀጠል ደግሞ ይህንን እንደዚህ አድርጋችሁ ሽት እያደረጋችሁ ተማለት ትችላላችሁ ማለት ነው። ፍሪጅ ስላስቀመጣችሁት በኋላ በመጀመሪያ ይህንን እንደዚህ ሽት አድርጋችሁ ቆዳችሁ ውስጥ ውስጥ እንዲገባ በሳሙና ከታጠባችሁት በኋላ ይህንን በደንብ አድርጋችሁ መጠቀም ነው የሚጠበቅባችሁ። ይህንን እንደዚህ ያስቀምጣችሁ ስትታጠቡት በጣም ያማረ ቆዳ ነው የሚኖራችሁ። እዚህ ጋር ጥቋቁሮች ነገሮች ቢኖሩባችሁ እንኳን ውልውል ብሎ ነው የሚነሳው ማለት ነው። እና ውድ ቤተሰቦቼ እስካሁን እየተከታተላችሁ ስለነበረ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ ደግሞ እንደ እግዚአብሔር ፍቃድ እስክንገናኝ ድረስ እግዚአብሔር አምላክ በያላችሁበት ዓለም ዳርቻ ይጠብቃችሁ። ሰላማችሁ ብዝት ብዝት ይበልላችሁ። ላይክ እና ሰብ አድርጉኝ፣ አበረታቱኝ አበረታቱኝም። ሰላምታ ችግር አድርጌ አመሰግናለሁኝ ማለት ነው። እንደዚህ ክዳን ባላቸው ዕቃችሁ ውስጥ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም በጣም አመሰግናለሁ። እያበረታታችሁ ተጠቅማችሁን ውጤቱን አይታችሁ ተጠቅሜ በታለሁ እያላችሁ አስተያየት ስለሰጣችሁ የሰላም አመሰገናችሁ። እኔም እጭ ቃርቂ አመሰግናለሁ እናንተ ስትጠቀሙበት እኔንም ደስ ይለኛል። አሁንም ተጠቀሙበት፣ ለጓደኞቻችሁ ሺ በማለት ተባበሩ። አመሰግናለሁ፣ ወዳቸዋለሁ። ሀገራችን ባለንበት አለዛረቻ እግዚአብሔር አምላክ ሰላም ያዛለን። ሀገራችን ኢትዮጵያ ሰላም ያደርግለን፣ የሰቦቻችን ሚጠብቅለን።